እንዴት ነኝ። አንቺም በጣም ነው ያማረብሽ። ረመዳን ከሪም፣ ረመዳን ከሪም ተመልካቻችን፣ እንዴት ናችሁ? ስለሷ ተጀምሯል። ዛሬ እንግዲህ የሚገኘው አልመሊካ አረብያን ዲዛይን ቤት ውስጥ ነው። እንዴት እንደሚያምር ልነግራችሁ አልችልም። እንግዲህ ዛሬ የጥምር ዜግነት አላት፣ ኢትዮጵያዊም የመናዊም የሆነ ሴት ነች። እንግዲህ የተለያዩ የአረቡ ሀገራትን አልባሳት ወደ ኢትዮጵያ እያመጣች የምታከራይ የምትሸጥ በጣም ጠንካራ ብዙ ስራዎችን የምትሰራ ሴት ጋር ነው ዛሬ ቆይታ የማደርገው። የተለያዩ ነገሮችን አብረን እናያለን። ታላቁ ረመዳን ጾም ላይም ነው የምንገኘው። አብረንም እንደምናፈጥር ዛሬ አብረን እንደምናመሽ ነግራኛለች። እንግዲህ ከእሷ ጋር ቆንጆ ቆይታ ይኖረናል። እናንተም ተመልካቶቻችን በያላችሁበት ሆናችሁ ከእኛ ጋር ቆይታ እንታደርጉ ጋብዛለሁ። አብራችሁን ቆይ ማሻላ ጥሩ ነው። አዎ፣ የኢትዮጵያዊ የመጣሁት በጦርነት ነው። ወደዚህ መጣን ከፋሚሊ ጋራ፣ ፋሚሊ አዝ ግሩፕ ሆነን ነው የመጣነው፣ ፋሚሊ ጓደኞች እንደዚህ ወደ ኢትዮጵያ። ኢትዮጵያ ቆንጆ ሀገር ናት። ስመጣ በጣም ነው እኔ ሰፕራይዝ የሆንልኝ። ሀገሪቷም ሰዎቹም በጣም ፍሬንድሊ ናቸው። በጣም ነው ያገዙን ብዙ ነገር። የመጀመሪያ ያወቅሽው ሰፈር ነው? የመጀመሪያ ያወቅሁት ሰፈር ወደ ቤተል፣ አዎ ቤተል ነው ያረፍነው እዛ። እኛ ፋሚሊ ነበሩ የምናውቃቸው ከዱሮ እዛ እነሱ ጋር ወረድና በኋላ ትንሽ ትንሽ ስራ ጀመር። መጀመሪያ ስራ የጀመርኩት በኮኪዝ ኮኪዝ መስራት አዎ። ብዙ አይነት ኮኪዝ አለ የመን ውስጥ፣ እዚህ ያልታወቀ የመን የሚሳ የኢትዮጵያ ውስጥ የሌለ አዎ። በዛ ነው የጀመርኩት። እኔና ጓደኞቼም አሉ፣ ከፈሚሊም አሉ። በኋላ ቀስ ቀስ ብለን ወደ እንትን የበዓል ልብስ አሰብንበት። እኔና ጓደኛ እሷም እንደ ዲዛይን ታረጋለች ዲዛይንም እያደረግን እሷም ትስላለች እዚህም እያሰራን እያሰፋን እያከራየንም እየሸጥንም ትንሽ ትንሽ እየጀመር በኋላ አልሐምዱላ እያደግን እየታወቅ ትንሽ ትንሽ ወደዚህ ወደ የተለያዩ የአረብ ሀገራት ልብሶችን ማከራየት፣ መሸጥ፣ ማምጣት፣ መስራት እያልሽኝ ነውና እንዴት ሀሳቡ መጣ? ሀሳቡ እኔና ጓደኞች ያብረን ስንቀመጥ እና እንትን ትንሽ መቀየር ፈለግን። ይሄ የኮኪዙን እንትን በኋላ ስናስበውና ስናይ የመኒ ብዙ አሉ ስደተኛ የሆኑም እንትንም ለቢዝነስም የመጡ ብዙ ብዙ የመንዎች አገር ውስጥ ስላለ ይሄ ልብስም እጥረት አለ። ሰርግም ጋብቻም ያገባሉ እዚህ ሀገር ውስጥ ይሄ ልብስ እጥረት አለ። አስበን ከአይዲያ ይሄንን ቢዝነስ እንክፈት ተባብለን እሷም ትሄዳለች፣ ትሳፈራለች፣ ታመጣለች። እሷም በጣም ነው ያገዘችን። እሱንም ልብሶቹንም ዲዛይኖቹንም ይሄ ደግሞ ይሄ ገለሪዎቹን ይሄ ጌጣጌጦቹንም እሷም በእጇም ትሰራዋለች። በኋላ ይህንን ሀሳቡ ሲመጣልን በትንሹ ነው የጀመርነው። በአንድ ሁለት ሶስት ልብስ ብቻ ነው የጀመርነው። እሱኑ እያከራየን እያከራየን እያከራየን ትንሽ ትን አቅማችን ከፍ ሲል ወደ መሸጥና ወደ ሌላ ወደ ሾም ሱቅን መክፈት ጀመርንና ትንሽ ትንሽ ታወቅን። አገር ውስጥ የአረቦቹም የመኖቹ ኢትዮጵያዎቹም በጣም ይወዳሉ። የአረብን ይሄ ደራዓ ይባላል። ይሄ ይሄ ደራዓ ሕንዱም ይለብሳሉ፣ ደሞም ስዑዲ ኢማራቲስ ይለብሳሉ። ይሄ ይሄ ኢማራቲ የአረብ ኢማራቲ አዎ። በምን ጊዜ ነው የሚለበሰው? በበዓል ይለበሳል፣ በሰርግ ይለበሳል። አዎ ሰርግ አው ስትጠሪ፣ ይሄንን ከወርቆቹሽ ከጌጣጌጦቹሽ ጋራ ለብሰሽው ነው የመን የመን እንትን ነው ይሄ የሚለበሰው። ይባላል ሐማም ሐማም ቀን ሙሽራ፣ አሁን ሙሽራ የመን ውስጥ እሷና ጓደኞቿ የቅርብ ጓደኞቿ ፋሚሊ በጠዋቱ ይነሱና፣ ወደ የት ነው የሚሄዱት? ወደ ስቲም፣ ስቲም፣ ጃኩዚ፣ ሳውና። እዛ ትታጠባለች ምን ብሎ፣ ሲመለሱ ይህንን አልብሷት ነው ወደ ቤት ሂናም ሲስሉላት የህና ሲስሉላት እጇ ላይ ምኗ ላይ ይሄንን የቀኑ ሐማም ቀን ይባላል። በአረብኛ የሐማም ቀን ልብስ ነው ይሄ። ይሄን ይሄንን ለብሷ። አዎ የየመን እያለሽ ምን የመን ያለውን እኔ ኦፊስ ነበረ መሰረው ካምፓኒ ሴፍቲ ሴኩሪቲ ካምፓኒ ነበረ መሰራው። እዛ ሴክሬታሪ እንትን የማኔጀር ሴክሬታሪ ነበረ እዛ። ከብዙ እንትን ጋራ ነበረ መሰራው፣ ከኦርጋናይዜሽን ጋራ ከኢምባሲዎች ጋራ ከባንኮች ጋራ ከነሱ ጋር ነበረ መሰራው። አሁን የተለየ ቢዝነስ አሁን የተለየ መቶ ፐርሰንት ነው የተለየ የተለየ ቢዝነስ አልሐምዱላህ ሰውም ማቅ ፋሚሊ ማለ ጓደኞቹም የገበደኝ ነገር የለም። አልሐምዱላ ሁሉ ነገር ቀላል ነበረ። አማርኛ ለመድኩኝ። ኦሮምኛም አሁን ትንሽ እየለመድኩኝ ነው። ሌላ ምን አለ? ሌላ ብዙ ቋንቋ አላት ሀገሪቷ። ብዙ ቋንቋ ነው ያላት፣ ግን እኔ ይህንን ሁለቱን ቋንቋ ከያዝኩት በኋላ ሶስተኛውን እሞክራለሁ። የኢትዮጵያ ምግብ ደስ የሚለኝ እንትኑ ይሄ ክትፎ፣ ሽሮ ደግሞም እንትን አለ ይሄ ምን ይባላል? ይሄ ጥብስ ነው ጥብስ፣ ጥብስ የበግ ጥብስ። አዎ የበግ ጥብስ በጣም አወደዋለሁ። የበጋ ያስገረመች ነገር አዲስ አበባን በጣም አምራት አምራለች። ሰውም ማሻአላህ እንትን በጣም እንትን ሆነዋል፣ ይንከባከባሉ። ያን ልብስ ነው የሚለበሰው። ለኒካህ ቀን ይለበሳል፣ ለቀለበትም ይለበሳል፣ ለጉስላ ቀንም ይለበሳል። አዎ ብዙ ቀን አለባሽ ነው። የሚለበሰው ለአንድ ቀን ብቻ አይደለም። የሚለበሰው ለተለያየ ፕሮግራም ነው። ይሄ ይሄ የልጅ አልባሳት ነው። ይሄ ልብስ የሚለበሰው ለሕጻኖቶች ነው። እና በኢትዮጵያ የሚባለው ሻማያዚ ሻማያዚ፣ እኛ የመን ደግሞ እንትን፣ ይሄ ጤና አዳ ነው የሚይዙት፣ ይሄ ዘቅራቀን፣ ይሄ ትልቁን፣ ይሄ እንለበስኩት አይነት ልብስ ሙሽራዋ ስትለብስ ሶስት አራት ደግሞ ህጻኖት ልጆች ይሄንን ይለብሱና እንትን ጤናዳ አዳ ይይዙና መሽራ ዋጋ ይሄዳሉ። ይሄ ጤናዳ ደግሞ ለምንድን ነው ጥሩ ለሰው አይን ቀን ሙሽራ እነሱ ነው ይሄንን ህጻኖቱን ይሄን ለብሶ ይሄ ጤና አዳ ነው የሚያል። ይወንድም አለ ግን ይሄ የሴቱ ነው የሚያል። አይተ ወንድም ሱሪና እንትን ነው ያለው አላ አቅድሙ ያየ ነው ይሄ እንድ ነበር። ይሄ ይሄ የየመን አገር ነው። አዎ የየመን አገር ነው። እንትን ዘቅራቀን ነው የሚለበሰው ዲዛይኑ። ይሄ ሌሊ ዘቅራቀን ምን ማለት ምን ማለት ነው? ዘቅራ አየሽ ይሄ ሂና የምትቀባቀን፣ ሂና የምትቀባቀንና ይሄንን ነው የሚያለብሷት። ይሄ በሱ አይነት ዲዛይን አለው። ይሄ እኔ የለበስኩት ዲዛይን ጥቁር በሮንጓዴ ማለህ፣ በብሉ አዎ፣ ይሄም አለ ይሄም አለ፣ የተለያየ ዲዛይን። ይሄ ደግሞ ሲዘፍኑ ሙሽራት እንትን ዘቅራለታ፣ ሂና ስትቀባለች፣ ይሄንን እንደ ከበሮ ነገር፣ አዎ ይህም ያው ነው። አሩሰትነ ቀበር ነዋር ሰዋር ኩሉ ማይ ብስምላ ማሻላ ከኛ ጋር እንደ ከበሮ ማለት እንደከበሮ ነው። ይሄ ደግሞ ሙሽራዋን ሲሸኟት፣ ይሄ ደግሞ በጣም ነው የሚያምረው። አሁን ይሄን እኔ የምገምተው የሰርጓ ቀን የምትለብሰው ልብስ ነው የሚመስለኝ። አይ ይሄ የሰርግ ቀን አይደለም፣ የሰርግ ቀን ነጭ ነው። ይሄ የጎልፍ የኸሊጅ አገር ናት። ይሄ የሚለበሰው ኒካህለታ ወይንም እንትን ጉስላለታ ነው የሚለበሰው ከለሩም አረንጓዴ እንትን ስለሆነ ለጎስላም ይመቻል፣ ለኒካህም ይመቻል፣ ለቀለበትም ይመቻል መለበስ። አሁን እነዚህም ዲዛይኖቹን እናንተ ትሰሯቸዋላችሁ? ዲዛይኖቹን እኛንን የምንሰራው እናሰፋዋለን። ይሄ ደግሞ እንዴት ያምራል ጣም ነው የሚያምረው። ይሄ ደግሞ የህንድ የእጅ ስራ ነው። ሁሉም የእጅ ስራ ነው። በእጅ ነው የሚሰራው፣ በእጅ ነው፣ በእጅ እንደምንጠልፈው እንደዛ ነው። ይሄም ከህንድ ነው፣ ከህንድ ነው ያስመጣ ነው፣ የእጅ ስራ። ይሄ ደግሞ የሚለበሰው ለሙሽራ ፕሮግራም ነው። አሁን አንቺ የባህል ልብስ አለሽ? የምን ሀገር የዚህ የአደሬ አለኝ የኦሮሞም አለኝ። አዎ፣ የሀገር ልብስ አለሽ ማለት ነው። አገር ልብስማ ይሄ ፋሽን እንደዚህ የሆነው እንደ እንትን ከሱ ይሄ እንደ የባል ልብስ ጥበብ። አዎ፣ እሱም አለኝ። አዎ። እዚህ እነዚህ ደግሞ ምንድን ናቸው? እነዚህ ደግሞ ሽቶ ናቸው። ሽቶ የአረብ ሽቶ ነው። እነዚህ ነው የምንቀመማቸው። እውዳ ብዙ አይነት አለ። የምንቀመማቸው የሚቀመሙ የሚቀላቀሉ ሰርግ ናቸው። ለሌላም ቀን ይሆናል፣ ለሰርግም ይሆናል። አንዳንዶቹ ሰርግ ይሄ ጉስላለታ ወይንም ሂናለታ እንደዚህ ለእንግዳ የሚከፋፈል እንደ ስጦታ ይሰጣል። አዎ አሉ። ኦርደር የሚያደርጉት የተለያየ አይነት ሽታ ኑሯቸው፣ ግን ተቀላቅለ ቆንጆ ሽታ የሚኖራቸው በተለያየ ነው። እውዳ አለ ብዙ ብዙ አይነቶች። ይሄ ደግሞ ስጦታ ነው፣ ሰርግለታ ወይንም ይሄ ብሁር ነው። ብሁር ስጦታ የሙሽራዋ ስም የሙሽራዋ ስምና እንትኑም ይሄ ቀኑም እዚህ ላይ ይጻፋልና፣ ይሄ ብሁርም በልዩ አይነት አለ። በብሁርም አለ በገሌሪ አለ በሽቶም ይደረግና ለስጦታ እየሽ ከአዘግፍት ለእንትኖች እናደርጋለን። ፊንቺ ካርድ እንደምንለው ማለት እንደዛ እንደዛ ለእንግዳ አዎ። በጣም ይገርማል፣ ደስ ይላል። በጣም የሚገራርም ነገር ነው እያየው ያለት። እነዚህ ደግሞ በርካታ ጌጣጌጦች ከልብስ ጋር ብዙ አይነት ጌጣጌጦች አለ። ይሄም ይሄም አለ። ሁሉም የልብስ አይነት የራሱ የሆነ ጌጣጌጥ አለ አለ። ይሄ ደግሞ ፉል ይባላል። አበባ ፉል ይባላል የመን ውስጥ። ይሄ የተፈጥሮ አበባ ነው የመን ውስጥ በእጅ ይሰራል። ለሙሽራዋ ለምን ዛይ አው ለጸጉርም፣ ለአንገቷ ላይ የምትለብሰው። ግን እኛ አሁን ስለሌለ እዚህ እንትን በባህሉ ለማስቀረት በጨሌ በምን እንደዚህ አቀራርበን እንደዚህ ሰርተነው በጣም ከዛ ግን ሲሆን በተፈጥሮ አዎ ሽታም አለው። በጣም ቆንጆ ሽታ ነው ያለው። ይሄ ደግሞ የልጆች ልብስ ነው በበዓል በኢድ የሚለበስ ነው። ብዙ አይነት አለ። ብዙ ዲዛይን፣ ብዙ አይነት ከለሮቹ የተለያየ ነው ው በጣም ይገርማል። አሁን እንግዲህ ታላቁ ረመዳን ጾም ላይ ነው ያላቸውታ። እንግዲህ አሁን ጾሙ ሲያልቅ ኢድ ነው የሚሆነው፣ በዓል ነው ሚሆነው። ያኔ ምንድን ነው ምትለብሱት? እስካሁን ያየ ነው ለኒካ የሚሆኑ ለተለያየ ፕሮግራሞች ለብሶት የሚሆን ነው። የኢድ በዓል ቀን ምንድነው የምታደርገው? የኢድ በዓል ደግሞ ምን ልብሰው፣ ይሄ ድራ ድራ ይባላል። በያይነቱ አለ። ይሄ ሰፊ ነው፣ ለሙስሊሞችም በይመቻል መውጣት። አንቺ ይሄ አይነት ነው የኢድ ቀን እንደዚህ ዝንጥ ብሎ፣ በልብሱም በሁሉም በኮለሮቹም በዲዛይኖቹ የተለየ አይነት ነው ያለው። የመን ውስጥ የተለያዩ ቀናትን ታሳልፋለች። ሙሽራዋ አለ፣ ቤተሰቦቿም ትጠራለች፣ በሱ ቤተሰቦችን ትጠራለች። የተለያዩ ቀናትን የተለያዩ እንደዚህ እያየናቸውን አልባሳት እየለበሰች ትሄዳለች። አንዱን ቀን ግን የኢትዮጵያ ቀን፣ የአበሻ ቀን ብላችሁ ታከብርታለች ያንን ቀን የሀበሻ ልብስም ትለብሳለች። ምግብም ይሰራል፣ ክትፎ፣ ጥብስም፣ ዶሮ ወጥም ሁሉ ነገር ይሰራና ግብዣ ይደረጋል። እሷም ልብሷም ቡናም ታፈላለች። ረከቦትም ሲኒም ይቀረብና እንትንም ሁሉ ነገር የኢትዮጵያ በዓል ሁሉ አንድ ነገር አይቀርም። እሷም የእሷ ሚዜዎቹም እንደ እሷ ይለብሱና ይሄ የኢትዮጵያን ልብስ ይለብሳሉ። ቡናም ታፈላለች። ዘፈንም የሀበሻ ይከፈታል፣ ይዘፈናል፣ ይደንሳሉ። እዛው እንደዚህ ነው የምናሳልፈው። ታለፈው መርካቶ፣ አዎ፣ መርካቶ አለ። አዎ፣ ሱቅም ሁሉ ነገር የሀበሻ በርበሬ፣ ቅቤ፣ እንትንም፣ እንጀራ ሁሉ ነገር ቅመሞች እንኳን አለ። የማታጪው ነገር የለም እዛ ሱቅ ውስጥ የመርካቶ ኢትዮጵያ ሀገር ስላለሁኝ ነው አሁን የየመን እንትን የከፈትኩት፣ የሌለውን ነገር ነው እንጂ። የመንም እንትን አሁን አገሪቷ እንኳን ጥሩ ብትሆን ቢመችኝ፣ የሀበሻን በዓል በልብሶቹም በዚበል ጌጣጌጦቹን ሁሉን አድርጌ እዛ ከፍቼ እዛ በዚህም በዛም እንትን ሰራ ነበረ። ኢንሻአላህ አሁንም ሀገሪቷ ስትረጋጋ ይሄም ሀሳብ አለ። እዚህ የየመን ለፍ ከፍትና ሰራና እዛ ደግሞ የኢትዮጵያ ዛሬ እንግዲህ በጣም ቆንጆ ቆይታ ነበረን ከአንቺ ጋር። በጣም ጥሩ ጊዜ ነው ያሳለፍኩት። ብዙ ነገሮችን እንግዲህ አይተናል፣ ተጫውተናል። እንግዲህ አፍጥር ሰዓትም ላይ ተገኝቼ ከአንቺ ጋር ጥሩ ጊዜ ያሳልፍ ያለው በጣም ነው የማመሰግነው። ስላገኘሽም ደስ ብሎኛል፣ አመሰግንሻለሁ። እኔም በጣም ነው የማመሰግነው። ደግሞ ይሄ ፕሮግራም እኔ በጣም በጣም ይሄ ቲቪን ማመሰግነው በዚህ በረመዳን ጊዜም በአሁኑ ሰዓት የእኛን በአለም ሁሉን ነገር እንድታሳዩ እኔም በከትንሽ ነገር ነው ጀምሬ እዚህ ላይ የደረስኩትም ሴቶቹም ከተነቀ ጠንክረው ከሰሩ ትልቅ ቦታ መያዝ ይችላሉ። እኔም ማሳያ ነኝ። የሀበሻ ሴቶቹም እንትን ማሻ አላህ ጠንካራ ናቸው፣ የስራ ሰው ናቸው። ተመልካቻችን እንግዲህ ዛሬ ከአልመሊካ አረብያን ዲዛይን ባለቤት መሊካ ጋር ቆይታ አደረግኩኝ። በጣም ቆንጆ ቆይታ ነበረን። እንግዲህ የተለያዩ የባህል አልባሳቶቻቸውን በየመን የሚገኙ እንዲሁም ደግሞ በተለያየ አረብ ሀገራት የሚገኙ አልባሳትን ጌጣጌጥን በሙሉ ነው የተመለከትኩት። በጣም ቆንጆ ቆንጆ የሆኑ ስራዎችን ነው የምትሰራ። በጣም ጎበዝ ሴት ናት። ከዚህ በኋላም እንግዲህ የተለያዩ የአበሻ ልብሶችን እንግዲህ ከሀገሯም ሂዳ እንደምታስተዋውቅ ነግራኛለች። እንግዲህ ከሷ ጋር ቆንጆ ቆይታ ነበረ። እንግዲህ ሳምንት ደግሞ በሌላ እንግዳ እንገናኛለን። በያላችሁበት መልካም ጊዜ